ወደዛ ነው ገባ። ለእናንተ ብለው ያሰሩትን ኬክ እናንተም ብለው የመጡትን አክብረስ ታናግራቸውን ያላየሁም። አንደኛው አላየሁም። ክብር አለኝ እንኳን ብትል እኔ ሲመስለኝ ለዩቱብ ስትል እንጂ እነሱን ታከብራለህ የሚል እኔ አንድም እንትን የለኝም። ገብተህ ማየት ትችላለህ። እኔ ራሴ ሪከርድ አርግቼ ፖስችዋለሁ። ክብር አለኝ ካልክ ደግሞ ክብር እንዳለህ ለእነሱ በተግባር አሳያቸው። በጣም ነው የሚከተሉ፣ በጣም ነው የሚወዱ እኔ የቅናት መንፈስ የለብኝም፣ የመቀኝነት መንፈስ የለብኝም። አልሐምዱሊላህ በራሴ ሰርቼ ወጥቼ የምገባኝ ምንም ያንተን የሚያሳየኝ ጉዳይ የለኝም። ግን ስለ እህቶቼ አሁንም፣ ዛሬም፣ ነገም ከነገ ወዲያ ድብን አድርጎ ስለ እህቶቼ ያገባኝ። እየሄዱበት መንገድ ጥፋት ከሆነ እነግራቸዋለሁ። የመቀበል ያለ መቀበል ሲቀጥል በግ የሚባሉት ደግሞ ለምን መሰለህ በጎች ምናምን የሚባሉት እኔ ምላቸዋለሁ። አንዳንዴ ግን ምላቸው የሚሉት የሆነ ነገር ሲባሉ ትንሽ ለምንጣፍ ብላ መታ ትሳደባለች። አንቺ የሆነ ነገር ብላ መታ ትሳደባለች። እኔ ከሷ ጋር ምን ጉዳይ አለኝ? የሚጠቅማትን ነገር ወጥቼ ስነግራት መታ ከሰደበችኝ ኦፍኮርስ ዛሬም ነገም ከነገ ወዲያም ለሚቀጥለው ማመት በግ ነች መታ የሚጠቅማትን ነገር ነግርያት መታ የምትሰድበኝ ከሆነ በግናት። ገባህ አይደለ ሰ እኔ ከአንተ ጋር ፐርሰናል ችግር የለብኝም። ስለ እህቶቼ ግን ነገም አሁንም ጥፋት ላይ ከሆኑ ነግራቸዋለሁ። ቴንክ ዩ ነው በነገራችን ላይ ማቲ መሲ ብሏል ስላሉን፣ ያው ማቲን ነው እና ተስፍሽን እና ረጁን ነው የማውቀው ሌላ ሰው አላውቅም፣ በነገራችን ላይ ምክንያቱም ብዙ ጊዜ በስራ ስለማሳልፍ ማለት ነው። ነገር ግን እኛ ማቲን የመናገር መብት አለን፣ ምክንያቱም ማቲ ወንድማችን ነው። አረብ ሀገር ነው ያለው ያለው ነገና፣ ቸግሮናል ብንለው ወዶ ሳይሆን በግዱ ሮጦ የሚመጣልን ወንድማችን ነው። ናቲን የመቀጥቀጥ መብት እሱም ነገ እኛን የመናገር መብት አለው። እኔ ግን አብርሽ አብርሽ ይመስለኛል ስምክ ለአረብ ሀገር እህቶች አዝናለሁ ስትል በነገራችን ላይ መግባት አልፈለግኩም። አንድ ጊዜ አዳምጪኝ። በመጀመሪያ ደረጃ እናት ንግግርሽ ደስታ አይልም። እኛ ልናወራ የመጣንበት መንፈስና ያንቺ

ነብሷን የማረው ልበል፣ አለ ርሀማት ልበል፣ ምን ልበል? አሸናፊ ካለ ወረቀት የለንም፣ የሁለታችንም ማለት ነው። ህገ ወጥ ነበር ይሄትን። ወይኔ ጉዴ! ቤት ውስጥ ነው የወለደችው? የሚያለቅስ ስቲ ቤት ውስጥ ነው ወይስ ሆስፒታል? አይ ሆስፒታል አምቡላንስ ተጠርቶ አምቡላንስ ደርሶላት፣ ያው ሆስፒታል ነው ልጅ ተገላገለችው። ግን ያው በግልኮስና በእንትን እስከ 14 ቀን ምናምን ቆይታ ነበር ሐኪም ቤት ውስጥ፣ ግን ከዛው ምንም ነገር ሳታውቅ ያው በ14ኛ ቀኗ አረፈች። አሁን ከሞቴ 6ኛ ቀኗ አይዛለች። ወይኔ ወይኔ ወይኔ አይዞክ ወንድሜ ነፍሷን ፈጣሪ ማረው። አይዞክ እና ልጅም ደግሞ እዚህ ያለችው በህግ ስር ውስጥ በህግ ውስጥ ያለችው ህፃኗም ያው እዚህ አንድ ላይ ነው ያለችው። እስካሁን ያው ምንም አይነት ነገር እንትን የሌለ ነው። ህፃኗም አንድ ላይ ያው እንዲገቡል። አይዞ ወንድሜ ልጇም ያው ወይ በጣም እናዝናለን። ፈጣሪ ይማረው። አይዞ ፈጣሪ የወደደውን አደረገ። እሱ ለምን አይባልም። አይዞ ወንድሜ እሺ በሰው ሀገር ባለቤትን የሚያህል ነገር ማጣት በጣም ከባድ ነው። ግን በቃ ፈጣሪ የወደደውን የፈቀደውን አደረገ። ቢያንስ ልጅክ ተርፋለሃለች። ቢያንስ በእሷ ተጽናና። ለማስታወሻ ጥላልክ ነው ሄደችው። አይዞክ በርታ፣ በልባክ እሺ። ይከብዳል። ከሆና ማንም እንደሌለኝ እያወቀች ነበረ ጥላኝ ሄደች። ሆናላ እያመጣችኝም እሷ ነበረች። እንደዚህ አይነት ያው እንለወጣለን የሰው ሀገር ብለን ነበረ።

በጣም ይከብዳል በእውነት። ቆየች ካንተ ከመጣህ ወይ ሷ ቀድማ መታን የወሰደች። አሁን ገና እኔ ሁለት አመት ምናምን ነው ገና ምንም ስራ አልነበረኝም። ያው እዚህ ሀገር በጣም ስራ አጥቼ ከዲዶ ስር ወደዚህ ምናምን በጣም ስራ አጥቼ እራሱ ቋሚ ስራ አጥቼ ብዙ ነገር ነበር። ገና ስራ አገኘው ብዬ በቃ ፈጣሪ ይመስገን፣ አሁንም አቋም ይዝራ አግኝቻለሁት። ይስተካክልን ሁሉም ነገር ያልፍልናል ብዬ በቃ እየተመካከርን እያለ ይህ ነገር በማለ ገና እሷ እራሱ ደስተኛ ሳትሆን አንድ ቀን ሳትታርፍ አንድ ቀን